የው እኳንም ዝምድና አልኖራቸው በመጀመሪያ እንደዚህ አይነት ሰይጣን ሰው እኳን አይደለም ዝምድና ይቅር በሩቁ ማየትም በጣም እንጃ። ለሱ ለመስፍን ስለመስፍን ስታወሩ በጣም ብዙ ታሪክ ታስታውሳላችሁ። ማህሌትና ናቲ የነበሩበትን ታስታውሳላችሁ። አሁን ላይ ያሉበትን ስታዩ እጅግ በጣም ለልውል እና ለዘላለም እድሜ ልካችሁን የምትደሰቱበት እግዚአብሔር ለእናንተ ሰው እንደምታስደስቱ ለእናንተም የሚያስደስት ነገር ይስጣችሁ። እኔ ሁልጊዜም ነው ለእነሱ መልካም ነገር መኝማኝላችሁ እኔ ብቻ አይደለውም፣ እናንተም ተመልካቾችም እንደዛው ማለት ነው። እና የዚህ ጉዳይ አሁን በመጀመሪያ ዘምድና እንደሌላቸው ስለሰማው እጅግ በጣም ደስ ብሎኛል። ሲጀመር በፊትም የሆነ ዝምድና ትንሽዬ ዝምድና ያለው ሰው መቼም አይደለም። ዝምድና ያለው ሰው ባዳ ራሱ ይሄን ያክል ይጨክናል ብዬ አላስብም። የእውነት አይደለም አጎት ሁኖ ማለት ነው እና በሁለቱም እንግዲህ በምርመራ ውጤታቸው ምንም ዝምድና እንደሌላቸው ሲሰሙ ያላቸው ደስታ ማህሌት እና ናቲ ስታዩ እጅግ በጣም ልባችሁ ነው የሚሰበረው። የእውነት ነው ምላችሁ ኦህ ለአስችል አይሰጥም። አንዳንድ ጊዜ በስማ በተለይ እናቴ ከዛ ስቃዩ ከዛ እንትኑ ሁሉ ሲመጣበት የእሱ ዘመድ ነው ቢባሉ ምን አይነት እንትን እንደሚሰማቸው አስቡ። ዘመድ እንደዚህ ያደርጋል ብላችሁ በፍጹም አታስቡ። አይደለም ዘመድ፣ ባዳም እኮ እንደዚህ ለማድረግ በጣም አረመኔ እንደ መስፍን አይነት አረመኔ ሰው እኔ አላቅም፣ እስካሁን ድረስ አጋጥሞኝ አያቅም። እጅግ በጣም ኢትዮጵያ ውስጥ ከሚካሄዱ በየቀኑ ሰው ከሚገሉት ከዚህ መስፍን ጋር ምንም አይተናነሱም እና እንደዚህ አይነት አረመኔ አረመኔ ሰዎችን እግዚአብሔር ልቦና ይስጣቸው፣ ለነሱ ወደ ቀልባቸው ይመልሳቸው ነው የምለው። ሌላ ክፉ ነገር አለማኝም። ለሰው ልጅ ብቻ ልቦና ሰቷቸው፣ እንደ ሰው የሚያስቡበት ልብ ይስጣቸው። ማህሌት እና ናቲን እንደዚህ በማየቴ እኔ በጣም በጣም በጣም ደስ ብሎኛል። በሙሉ ጤንነታቸው አሁን ላይ ሲንቀሳቀሱ ቆመናቸው ስታዩ ባለፈው እንደዚያ ድክምክም ያሉ ልጆች አሁን ላይ ደግሞ ያሉበት ሁኔታ ስታዩ፣ በመጀመሪያ አክስታቸው ስላለች እግዚአብሔር ይመስገን። ማህሌት ናቲ፣ መሐሌ ማን ነው ዘላለም እና ልውል፣ እግዚአብሔር ይመስገን፣ እድሜ ለነሱ ከዛ ደግሞ ሲቀጥል ከጎናቸው ደግሞ አክስታቸው ጥሩ አክስት አለቻቸው። አንዱ በአንዱ ሲንት ሲበድላችሁ በአንዱ ይክሳችኋል ነው የሚባለው፣ አይደለም ደግሞ የእሷ ደግሞ አጠገባቸው መኖራቸው ትልቅ ነገር ነው። አሁን ላይ እግዚአብሔር ምስኪን ስታያቸው ፈገግታቸው፣ ምናቸው በተለይ የመስፍንን ምርመራ ውጤቱን ከሰሙ በኋላ ያላቸው ከፊታቸው ፈገግታቸውን ስታዩ እጅግ በጣም ትደሰታላችሁ። ለዚህ ደግሞ ያበቋቸው ናት ማን ነው ዘላለም እና ልውል እንዲሁም ከጀርባ ያሉት ካምሮ የሚሰሩ ከካሜራ ማን ጀርባ ያሉትም ሁሉ ሁሉም መመስገን ያለባቸው ናቸው። ሁል ጊዜ እምላቸው ለሰው ደስታ የምትቆሙ ለሰው ለተቸገረ የሰውን እንባ የምታብሱ በሙሉ እግዚአብሔር አምላክ ለሰው እንደምትጨነቁ ለእናንተም የሚያስብላችሁ እና የሚራራላችሁ በምትሄዱበት ሁሉ ይስጣችሁ ነው ምለው። እኔ ሁልጊዜም ነው ምላችሁ፣ እንደናንተ አይነት መልካም ወንድም ስላለን እንደናንተ አይነት ቅን ልብር ያለው ሰው ኢትዮጵያ ውስጥ ስላለ እግዚአብሔር ይመስገን። ብዙ ልን ተባዙ ብዙ ተባዙ ብዙ ተባዙ ነው የሚባለው እንግዲህ ለእናንተ ቃል የለኝም። ዛሬ ማህሌትና እናቲን ስላየኋቸው እኔ በጣም መቼም ሁላችሁም በጉጉት ስጠብቁት ነበር። ይሄንን ጉዳይ ውጤቱ ምን ይሆናል? ወይስ ዝምድና ይኖራችኋል? እያላችሁ አብዛኞቻችሁ መቼም ታስባላችሁ፣ ሰውነሽ እና አሁን ላይ ደግሞ ስታዩት ከነሱ ጋር እኔ በመጀመሪያ ዝምድና ስለሌላቸው እጅግ በጣም ደስ ብሎኛል፣ ከምላችሁ በላይ ማለት ነው። እንደዚህ ይሄ ሁሉ ካደረጋቸው በኋላ ዘመድ ነው ቢባሉ ለነሱ ምን እንደሚሰማቸው መገመት አይከብድም። ከባድ ነው በጣም። እግዚአብሔር እንትን ሲላቸው ደግሞ ምንም ዝምድና ስለሌላቸው በጣም ደስ ብሎኛል። እንደዚህ አይነት ሰይጣን ዘመድ አይደለም ዘመድ ከግንድ ከግንድ ያዋደው የእውነት ርራይ የሌለው አረመን የጨበው ሰውዬ አሁን መቶ እንደዚህ ነኝ እንደዚህ ነኝ ቢል እኔ እንጃ። ከባድ ነው። ስለማንኛውም እንደዚህ አይነት ደስታ ስላሰማችሁን ልውላችን ልውል። ዛሬ ደግሞ አዎ ልውል። እናመሰግናለን፣ ወንድማችን። አክስቱም እንግዲህ አክስታቸው ከጎናቸው ስላለችም እግዚአብሔር ይመስገን፣ ቢያንስ ብቻቸውን አይደሉም። አሁን ላይ መስፍን ስለሞተ ብዙም የሚያጠራጥራቸው ነገር የለም ግን ብዙም እራሳችሁን እንትን ማለት ትበሉ ሳይሆን መስፍንም ቢሞት ያው አሸናፊ ነው አሹ የሚባለው እሱም ስላለ መጠንቀቅ አለባቸው። ሲቀጥ ደግሞ የመስፍን ልጆች ስላሉ ከነሱም ያው ከአባቱ የወረሰውን ምን እንደሚያደርግ ልጁ አይታወቅም። ስለዚህ አሁን ምንም ባዶ ስለሆኑ የመስፍን ልጆች እንግዲህ እንደተቸገሩ የቤት ክራይ መክፈል እንዳቃታቸው በጣም ብዙ ችግር እንዳለባቸው እየተናገሩ ነበር። ሶ አሁን ከነሱ መጠንቀቅ አለባችሁ ማህሌትና ናቲም። ሲቀጥል ደግሞ ዘላለም እና ናቲም ሉል ጠያው ከበራቸው ካሉበት አካባቢ የሚጠብቃቸው ሰው ስለሚቀጥሉላቸው ብዙም የሚያሳስብ ጉዳይ አይደለም። የመስፍን ሰውም ሆነ አሹን ማን ነው? አሁንስ በጣም ቪዲዮ በሱ መስራት ስላቆሙ ስሙ ራሱ ጠፋብኝ። መስፍን ግን ልደርሰው አልቻልኩም። አሸናፊ አሸናፊ ነው አሽ አሸናፊ ነው ብቻ። እሱም ያው የመስፍን እንትን ነው አንደኛው። ሁለቱም በምንም አይተናነሱም። ሰው እሱ እስከሚያዝ ድረስ ያው እነ ማህሌት ናቲ ጥንቃቄ ያስፈልጋቸዋል። አሁን ላይ እግዚአብሔር ይመስገን እንደዚህ ሁነው ስላየ ናቸው ራሱ የእውነት እጅግ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ ለዚህ ያበቃቸው ደግሞ የነ ልዑል እና የዘላለም ውጤት፣ እንዲሁም ከእግዚአብሔር በታች ማለት ነው ከእግዚአብሔር በታች ልዑል እና ዘላለም አዲስ ሕይወት ነው የዘሩላቸው ለነዚህ ለማህሌት እና ለናቲ። ማህሌት እና ናቲ ብቻ ሳይሆን እንግዲህ በሚሰሩት ስራ የምታዩት በጣም ብዙ በር የተዘጋባቸው ብርሃንን ማየት የሚናፍቁ በጣም ብዙ ብዙ ሰዎች እንግዲህ በእነሱ ዙሪያ መጥቶ ጉዳያቸው ተፈቶለት መፍትሄ አግኝተው ነው የሚሄዱት እንጂ ዝም ብሎ ተሸፋፍኖ ምናምን ወንጀሉ ተሸፋፍኖ ምናምን የሚያልፍ ጉዳይ የለም ልዑል እና ዘላለም ጋር መጥቶ፣ ስለዚህ ከነሱ ጋር የመጣ እድለኛ እንግዲህ መፍትሄ ያገኛል ማለት ነው። ልክ እንደ ማህሌትና ማለት እንደ ናቲ እንዲሁም ሌሎችም እንደዚሁ በር የተዘጋባቸው ብዙ ሰዎች ይኖራሉ። እንግዲህ እግዚአብሔር ቀኑ ሲሆን ደግሞ ይፈታሉ ብለን እናስባለን። ብቻ እግዚአብሔር ይመስገን ዛሬ እንደዚህ በዚህ ቦታ እንደዚህ ሁነው ስላየዋቸው እኔ በጣም ደስ ብሎኛል። ሲቀጥል ደግሞ ይሄ ሰይጣን አጎትም ዝምድናም ስለሌለው በጣም ደስ ብሎኛል። ያክስታቸው ደስታ ልነግራችሁ አልችልም። ዴ ያላት ማለት አይደለም እሷ ይቅርና መቼም ሁላችሁም እንደምታዩት ነው። የሆነ ዝምድና አላቸው ቢባል ምን አይነት ስሜት እንደሚሰማችሁ እና እግዚአብሔር ይመስገን ምንም አይነት ዝምድና ስለሌላቸው በጣም ደስ ብሎኛል። ይሄ አረምን የጨካኝ እኳንም ምናቸው አልሆነ። የእውነት ልባቸው ነበር የሚሰበሩ የሆነ ዘመድ ነው ምናምን ቢባል ምን አይነት ስሜት እንደሚሰማቸው መገመት አይከብድም። የእውነት ላያስችል አይሰጥም። አላገሬ ሰው እንግዲህ ችሎ ችሎ ችሎ ችሎ እስካሁን ድረስ ቆይቶ ቆይቶ ቆይቶ በመጨረሻ እንደዚህ አይነት ዜና ሰፕራይዝ ስላደረጋቸው ሁላችን እናመሰግናለን እያልን ነን። እንዲሁም ሌሎችም እንደዚህ በር የተዘጋባቸው ብዙ እህቶች ይኖራሉ። ለነሱም ለማህሌት እና ለናት እየደረሰላቸው ፈጣሪ ለሌሎችም እንደዚህ በሉልና በዘላለም ምክንያት እንግዲህ እግዚአብሔር ያግዛቸው እግዚአብሔር ይርዳቸው ነው ምለው። እኔ በጣም ደስ ብሎኛል፣ እውነት ውጤቱ ዝምድና ምንም ምንም ነገር ስለሌላቸው እጅግ በጣም ደስ ብሎኛል። ማህሌት እና ናቲም በዚህ እንደዚህ ሆነው ስላየዋቸው ደስ ብሎኛል። እነዘላለም እንግዲህ ይሄ ስራ ከጀመሩ አንስቶ በጣም ብዙ ፈተና፣ ብዙ ስቅ አይተዋል። በራሳቸው በቤተሰባቸው፣ በምናቸው እየመጡ ብዙ ነገር አድርገዋቸዋል። ግን እነሱ ምንም ነገር ሳይበግራቸው ማስፈራሪውም፣ ምኑም ዛቸው ምንም ነገር ቢመጣባቸው ለምንም የማይበገሩ ለዘላለም እናልውል እንግዲህ እስከ መጨረሻው ድረስ ተጋፍጠው ስኬታማ እንደሆኑ አብዛኞቻችን እንግዲህ ብዙዎቻችን የምናውቀው ነው። አሁንም ወደፊትም የሚሰሩት ስራ እጅግ በጣም የሚበረታታ ነው። ግን ፕሊስ ስትጋቡ ሁላችሁም ላይክ ያደረጋችሁ ግቡ። በመሀል አብዛኛው ሰው ቪዲዮ እያያል፣ ላይክ ለማድረግ በጣም ትንሽ ሰው ነው ላይክ የሚያደርገው። ላይክ ስታደርጉ የሰውን እይታ እንዲጨምር ሰው ምንድን ነው ቫይራል ቪዲዮ እንዲወጣ ያግዛል ማለት ነው። ላይክ ብታረጉ ከእናንተ ዜሮ አምስት ሳንቲም አይጠይቃችሁም። መልካምነት ለራስ ነው። አብዛኞቻችሁ ውጭ ሀገር ነው የምትኖሩ፣ ኔትወርክም ብዙም የሚቸግር አይመስለኝም። ሶ ላይክ እያረጋችሁ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮ ጀምሮ ለእኔ ብቻ ሳይሆን ለነሉ ለዘላለም ብዙ ጊዜ ይናገራሉ በመሃል በመሃል ከሰማችሁ። ላይክ አርጉ፣ ሰብስክራይብ አርጉ። ሰብስክራይብ እየጨመረ አይደለም፣ በጣም ቀዝቅዟል እያለ ሉል በተደጋጋሚ እየተናገረ ነው። እንግዲህ የምትችሉ እንግዲህ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ከገባችሁ አይቀር ላይክ። አብዛኛው ኮሜንት ኮሜንት ለመጻፍ በጣም ይሮጣል፣ ግን ላይክ እና ሰብስክራይብ ለማድረግ ይረሳል እንደሆነ ባላቅም ማለት ነው። ሶ ኮሜንት ልስትጽፉ እንደምትሮጡት ላይክም ለማድረግ እንዲሁም ሰብስክራይብ ለማድረግም በዛውም ባትረሱ ደስ ይለኛል ማለት ነው። ሁላችሁም ለሰው ልጅ ያላችሁ ክብር ለሰው ልጅ የምታረጉት እንትን በጣም እጅግ በጣም የሚመሰገን ነው። የተመልካቾችም ውጤት የእናንተም ጸሎት ነው እና እግዚአብሔር በምትሄዱበት ባላችሁበት ቦታ ሁሉ ክፉን ነገር ያርቅላችሁ እላችኋለሁ። በያላችሁበት ሰላማችሁ ብዝት ትትርፍ ይበልልኝ። የዛሬው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ሀገራችን ኢትዮጵያን ሰላም፣ ፍቅር ተመኘው። ኑዳችኋለን እንወዳችኋለን፣ እናከብራችኋለን ባይባል።